ሰላም ሰላም፣ እንዴት ናችሁ ውዶች? በጣም ጠፍቻለሁ። በጣም በጣም ጠፍቻለሁ። ይህን ሳምንት ልክ አልነበረም እና የጠፋሁት በምክንያት ነው። ዛሬ ወሳኝ በሆነ ጉዳይ ነው የመጣሁት። አሪፍ ነገር ነው ይዤ የመጣሁት። ለእናንተ ነው ይዤ የመጣሁት። እንዴት ነው በጣም ብዙ ቪዲዮዎች ላይ ኮንተንት ቀይርልን፣ ሌላ ነገር ስራ መስራት ጀምር ምናምን እያላችሁኝ ነበረ። እኔ ምን አሰብኩ ማለት እናንተ እንደምታስቡት አይደለም ነገር ሁሉ ማለት ነው። አሁን እኔ ብሎግ አደርጋለሁ በደንብ ስትሮንግ ሰውን ስጠነከር፣ ሌሎች ድራማዎች ጀምርላቸዋለሁ ብዬ አስቤ ነበረ። እንደ ኢን ፍራንክ እሰራላቸዋለሁ ብቻ እናንተን ለማዝናናት ለማጉረላት ሳይሆን ለማዝናናት እሰራለሁ ብዬ ለራሴ ነው ያሰብኩት። እንደዛ ነበረ እና ያው ከብሎጉ በላይ ሌላ የሚያዝናናችሁ ነገር ነው የምትፈልጉት። ስለዛ አሁን ምንድነው ይሄ የሚዲያ ስራ በጣም ከባድ ስራ ነው፣ በጣም ከባድ ስራ ነው። በጣም ብዙ ገንዘብ የሚጠይቅ ነው። ኢንቨስትመንት ይፈልጋል፣ ሰው ጓደኛ ይፈልጋል። ሰው ከሌላችሁ ቢያንስ ገንዘብ ኖሯችሁ ሰው መቅጠርና ከሰው ጋር መስራት የምችሉበትን መንገድ ማመቻቸት አለባችሁ ማለት ነው። ስለዛ እሱን ለማድረግ ደግሞ አሁን ላይ ገና ነኝ እኔ ማለት ነው። ግን ምን አሰብኩኝ ብዙ ተመልካች አላችሁ በሀገር ውስጥም ከሀገር ውጭም የምትኖሩ እና አንድ ሀሳብ መጥቶልኛል። እሱን ሀሳብ ምናልባት የተመቸው ሰው ካለ እንዲያዋራኝ ነው የምፈልገው። ምንድን ነው ኮወርከርስ፣ ወይም ደግሞ በጋራ መስራት የሚችል ሰው ገንዘብ ኢንቨስት አድርጎ ለምሳሌ ካሜራ ምናምን ያላችሁ ልትሆን ትችላላችሁ። ካሜራ በእናንተ ሆኖ ደግሞ እኔ በኔ ዩቲዩብ ከዛ ደግሞ ኦዲንስም ስላለ እኛ ከሰራን የሚያይ ኦዲየንስ አለና ከኔ ጋር አብሮ መስራት የሚችል ሰው እፈልጋለሁ ማለት ነው። እንዴት ነው የምንሰራው? ካሜራ ያለው ሰው ሊሆን ይችላል። ክሩ ያለው ሰው ሙሉ የፊልም መስሪያ ወይ ደግሞ ክሩ ሜምበርስ ያለው ሰው ሊሆን ይችላል። አልያም ደግሞ ገንዘብ ያለው ሰው ግን አብሮ መስራት የሚፈልግ ሰው ፈልጋለሁኝ እና እሱን ማድረግ የምችሉ ካላችሁ ስልክ ቁጥሬን ላስቀምጥላችሁና ኮሜንት ሴክሽን ላይ አስቀምጥላችኋለሁ። አሁን ደግሞ ንገራችሁ፣ 09 42 29 73 75 ቢኒያም ብላችሁ ደውሉልኝ። ሀሳቡ ያላችሁ ወይ ደግሞ ሚዲያ ላይ የመስራት ሀሳብ የነበራችሁ ገንዘብ ያላችሁ ግን እንዴት መስራትና እንዴት መጀመር የማታውቁ ሰዎች ካላችሁ ለኔ ደውሉልኝና በደንብ እናወራለን። ገንዘቡ ያላችሁ እናልኩት እንምታለቁት ብራም እና ምንድነው፣ እኔ እናንተ ያላችሁትን ነገር ለማድረግ ትንሽ ይከብደኛል። ላይካውን ድራማ ወደ መስራት መግባት ምናምን በጣም ብዙ ኢንቨስትመንት ይፈልጋል እሱ እንደውም አጭር ድራማ ጽፈን ነበረ እሱ ለመስራቱ ላ አልቻለም። ስለዛ አሁን ሼር የሚሰራ ማለት ነው፣ በሼር የሚሰራ ተነጋግረን ተጻጽፈን በሼር የምንሰራውን እኩል ሼር ለማድረግ ኢንቨስት ማድረግ የሚፈልግ ከዛም ወደ ሚዲያው መምጣት የሚፈልግ ሰው ካለ ያው ይሄ የኔ ዩቲዩብ ቻናል መታየት ይችላል ማለት እናንተ አላችሁ የምታዩ እንኳን ተሰርቶበት ጥሩ ጥሩ ነገሮች ተሰርቶበት የማይሆን ነገር ተሰርቶበትም እያያችሁ ነው። ዝም ብሎ እንደወረደ ተሰርቶበት እና ይህንን ቪዲዮ ካያችሁ ገንዘብ ያላችሁ ሰዎች፣ አቅም ያላችሁ ሰዎች፣ ሚዲያ ላይ መስራት የምትፈልጉ ሰዎች በ0942297375 ኮንታክት አርጉኝና በደንብ እናወራለን። ከዛ ወደ ስራ እንገባለን ማለት ነው። ወደ ስራ መግባት እንችላለን። እኔ አሁን ላይ ማቴሪያል አሟልቼ መስራት ስለማልችል ግን ኦዲየንሱ አለ እና ብሎጉ ደግሞ ትንሽ ያደክማቸዋል። ብሎግ አንዳንዴ ቢሆን ነው ደስ የሚለው። ሌላው ይሄ ትልልቅ የዩቲዩበሮች የሚሰሩት ብሎግ እና እኔ የምሰራው ብሎግ አንድ አይደለም። እነሱ ኢዝ ላይክ ቱሪ ያደርጋሉ ኦር ደግሞ ብቻ ታውቃላችሁ፣ ብሎግ ላይ ጸዴ ጸዴ ነገር ነው የሚሰሩት ኤሪንጋቸው ጸድ ነው። የእኔ ደግሞ እንደወረደ ነው። ልክ እንደዚህ ካሜራ አስቀምጫ አወራላቸዋለሁ ስ ጋ እንደዛ አይነት ሀሳብ ነው ያለኝ። ከኔጋ መስራት የምትፈልጉ ሰዎች ፕሊስ ኮንታክትሚ እንሰራለን። በሥነስርአት ተጻጽፈን መስራት እንችላለን። ገንዘብ ክ እንደሚደረግ ነግያቸዋለሁ። እና ኦዲንሱ ደግሞ እየደከመው ነው ብሎግ የሚባለው እና እስኪ አውሩኝ ወይ ደግሞ ሙሉ ክሩ ያላችሁም ልትሆኑ ትችላላችሁ። የፊልም ክሩ ሜምበርስ ሊሆን ይችላል እቃዎች ያላችሁ ሰዎች ትሆኑ ትችላላችሁ። እናንተ ደውሉልኝ እናውራ፣ በስነ ስርዓት እንነጋገር ንነጋገር ከዛ በኋላ የሚፈጠረውን አብረን ነው የምናየው። በእርግጠኝነት እንደምንሰራበት እርግጠኛ ነኝ። ብዙ አይዲያ የሚጽፉ ልጆች አሉ። የቲያትር ተማሪዎች ፊልም የተማሩ ጓደኞች አሉኝ ያቃተን ኢንቨስትመንቱ ነው፣ ወይም ደግሞ እቃዎችን አሟልቶ የሚያሰራን ሰው ነው ያጣ ነው አሁን ደግሞ ቻናሉ አለ፣ መታያ አለ፣ እናንተ አላችሁ። ስለዛ አንድም ካላችሁ አዋሩኝ። ሁለቱም ለሰዎች እንዲደርስልኝ ሼር አርጉልኝ። ያው ላይክ ሼር ኮሜንት አርጉ ሰብስክራይብ አርጉ ማለት ነው። አይጠበቅብኝም። ሁላችሁም ወዳችሁና ፈቅዳችሁ ሰብስክራይብ ላይክ እያረጋችሁልኝ ስለሆነ እንደዛ ማለት አይጠበቅብኝም። በተረፈ እንደናችሁ አቦ ባለፈው የሰራሁት ቪዲዮ ላይ ገንዘብ አያያዝ ምናምን አትችልም ተው ተጠንቀቅ ምናምን እያላችሁ ነበር። እውነት ለመናገር ዜሮ ዜሮ ዜሮ አልቋል። ይኸውላችሁ የፊት ፍዝስ ያለው ወዱ አይደለም። ያው ዩቲዩብ ላይ የሰራሁትን ማድረግ ያለብኝ ነገር አርግቼ በጣም ደስ ብሎኛል። እናቴን አግዤበት አለው አንዳንድ እቃዎች አለው ገዝቻለሁ። ደስ ብሎኛል። እንግዲህ ከፍ እንድል ሰዎችን መርዳት እንድችል አድርጉኝ ጋይዝ። ቪዲዮችን በማየት ሼር በማድረግ ተባበሩኝ። ያው ሰፖርት ነው፣ እንደ ሰፖርት ነው። እኔ እንደ ስጦታ ነው የምቆጥረው። በተረፈ ፕሊስ ፕሊስ፣ ሁል ጊዜም ቢሆን የእናንተ መገኘት ስለሚያስፈልገኝ ከጎኔ አልጣችሁ፣ ከጎኔ እንዳጠፉ አልጣችሁ፣ ከጎኔ አልጣችሁ ነው የምላችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እናንተን የሚያስደስት እናንተን የሚያስደስት የሚያዝናና ስራዎችን ሰርቼ ወደ እናንተ ለመቅረብ በፈጣሪ ፍቃድ እሞክራለሁኝ፣ በቻልኩት እሞክራለሁ። ስለዛ ወዳችኋለሁ ብቻ ነው የምላችሁ። ያው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይኸው ነው የዛሬው ፕሮግራም ይህን ይመስላል። ሰሞኑን የጠፋሁት ደግሞ በምክንያት ነው። ያው ሁለት ቪዲዮ አለቀቁም። በጣም ነው የተናደርኩ ያለሁት መስራት አልቻልኩም ነበር። ትንሽ ካይንድ ኦፍ ቢዚ ስለነበርኩኝ ነው። ክበሩልኝ። ይሄንን ድምጽ የሰማችሁ ሰዎች፣ ገንዘብ ያላችሁ ሰዎች ወይም እቃ ያላችሁ ሰዎች አትርሱ። በደንብ እናወራለን። እኔ ሜክሹር ማለት ነው በደንብ እንደምንሰራበት፣ እግዚአብሔር ምስክሬን ነው የምላችሁ እኛ እንሰራለን። መስራት ሚዲያ ላይ መስራት የሚፈልግ ሰው ብቻ ያናግረኝ። አሜሪካ ሊሆን ይችላል። ኤኒ የተለያዩ ዓለም የምትኖሩ ውጭ ሀገር ያላችሁ ገንዘብ ያላችሁ ሊሆን ይችላል። ኢትዮጵያ ውስጥ ያላችሁ ገንዘብ ያላችሁ ሰዎች ልትሆኑ ይችላላችሁ። ብቻ ትረስትሚ፣ እኔን አምናችሁኝ ከኔጋ ኮወርከርስ ሁነን እንስራ። ገንዘቡን እናመጣዋለን፣ እናተርፋለን በደንብ እንደውም። ምክንያቱም ዩቲዩብ ላይ ምንድን ነው የሚታይ ሰው አይቶ ነው የሚሰጣችሁ እንጂ ገንዘብ ከኪሱ አይቶ ምናምን አይደለም። የሚወዳችሁ ጥሩ ነገር የሚታይ ነገር ከሰራችሁ ስለሚታይ አሪፍ ነገር አለ። የዩቲዩብ ኮሚኒቲ ደግሞ ምርጥ ነው። ብቻ ደውሉልኝ። ከየትኛውም አለም ያላችሁ ገንዘብና ሀብት ንብረት ያላችሁ ካሜራ መግዛት ወይ ደግሞ ካሜራ ያላችሁ ሰዎች ካላችሁ ይሄንን ብቻ አድርጉ። እመኑኝ፣ በደንብ እንሰራለን። እመኑኝ፣ እመኑኝ፣ እመኑኝ። በቃ ይሄን ነው የምላችሁ። እንዴት ነው ኦርደሩ ልካር ለማወራሪ ምናምን ብቻ ገጣጥማችሁ ስሙት። ሁልጊዜ የሚያወኔ እንደዚህ ስለሆንኩኝ ነው። አወራር አልችልም፣ ንግግር አልችልም። ብቻ እናንተ ተረዱኛላችሁ ብዬ አስባለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሰላም ሆኖልኝ እግዚአብሔር እናንተን ከተፈቀቀፉ ይጠብቃችሁ። ምናልባት ሁላችሁንም ባቃችሁና በፍቅር በቀል ያንዳንዳችሁን ሰላም ብላችሁ ደስ ይልኝ ነበረ። ብቻ ይደርሳችኋል። ይሄን የምታዩት አንተን ነው፣ ደግሞ አንቺን ነው። ሁላችሁንም ወዳችኋለሁ። ሁላችሁንም አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሌላው ደግሞ የደውል ምልክቷ ላይ የዶል ምልክቷን መንካትና ላይክ እንዴት ነው? የዶል ምልክቱ አድቫንቴጅ ወይ ቪዲዮ ስለቅላችሁ ኖቲፊኬሽን ይደርሳላችኋል። ሰብስክራይብ ብቻ አርጋችሁ ከተዋችሁት ግን ላይክ እናንተ ፈልጋችሁ ስትሄዱ ነው የሚመጣው ማለት ነው። የዶል ምልክቷን ኦን ማድረጋችሁን አትርሱ። ወዳችኋለሁ። ክበሩልኝ። ባይ